አብርሃም ይስሐቅና ያዕቆብ እኒህ ቅዱሳን ከሰው ወገን እጅግ ክቡራን ከመሆናቸው የተነሣ መንግሥተ ሰማያት በእነርሱ ስም ተጠርታለች። ጽድቃቸውና ክብራቸው እንደ ሰማይ ከዋክብት የበዛ ነውና ጽፈንም ተናግረንም አንፈጽመውም። እንዲሁ ዕጹብ ዕጹብ እያልን ፈጣሪያቸውን ከማመስገን በቀር ቅዱስ አብርሃም ርዕሰ አበው የሃይማኖት የደግነት የምጽዋት የፍቅር አባት የሆነው አብርሃም በቤተ ክርስቲያን ትውፊት መሠረት አባቱ ታራ ጣዖትን ይጠርብና ይሸጥ ነበረ። ሽጦ ገንዘብ የሚያመጣለት ደግሞ ልጁ አብርሃም ነበረ። በዚያ ወራት አብርሃም እውነተኛውን አምላክ ፍለጋ ገብቶ ነበረ። አንድ ቀን ጣዖት ሊሸጥ ወደ ገበያ እየሄደ የተሸከመውን እንጨት ይመራመረው ገባ። አሁንም ይሄ ምኑ ነው አምላክ እያለም ያደንቅ ገባ። መንገድ ላይም ደክሞት ካረፈበት ለምን አልጠይቀውም በሚል አናገረው። እርቦኛል አብላኝ ያለው መልስ የለም። እሺ አጠጣኝ ያለው አሁንም ያው ነው። ባይሆን እሺ አጫውተኝ አለው። ጣውቱ ተራ እንጨት ነውና መልሱ ዝምታ ነበረ። ከዚያ ተነስቶ ወደ ገበያው ሲደርስ ዓይን እያለው የማያይ፣ ጆሮ እያለው የማይሰማ አምላክ የሚገዛ እያለ ይጮህ ጀመረ። ይህንን ሲሰሙ አንዳንዶቹ የታራ ልጅ አብዶ ሲሉ ሌሎቹ ደግሞ እሱ ያቀለለውን ማን ይገዛዋል ብለው ሄደዋል። ሲመለስ ጣዖቱን ተመልክቶ አብርሃም እንዲህ አለ፣ አንተ ቀድሞኑ በለተ ሰሉስ የተፈጠር ክጽነ ብሎ ሰባበረው። ወደ ቤቱ ሲመለስም ሁሉንም ጣዖት ሰባበራቸው። የመንግሥተ ሰማያት አበጋዝ የእግዚአብሔር ወዳጅ አባታችን አብርሃም የሕዝብና የአሕዛብ አባት የሆነው አብርሃም እግዚአብሔርን አመልኮ ጣዖታትን ሰብሮ ወደ ከነዓን ከወጣ በኋላ ብዙ ችግር አሳልፏል። በረሃብ ምክንያት ከአንድም ሁለት ጊዜ ወደ ግብፅና ፍልስጤም ተሰዷል። በዚያ ግን ፈጣሪውን አክብሮታል። ሁለቱ ነገሥታት ማለትም ፈርዖንና አቤሜሌክ ሳራን እንነካለን ቢሉ ተግሳጽ ደርሷቸዋል። ነቢይ ነውና በአብርሃም ጸሎት ተፈውሰዋል። ቅዱስ አብርሃም ከደግነቱ የተነሳ በኬብሮን ወይንም በተመሳቀለ መንገድ ላይ ድንኳን ሰርቶ እንግዳ ይቀበል ነበረ። ምስክር ሳይዝ እህል አይቀምስም ነበረ። ሰይጣን ከፍቶ እንግዳ ቢያስቀርበት ያለ ምግብ ለሦስት ቀናት ቆይቷል። በፍጻሜውም ሥላሴ በእንግድነት መጥተውለት በክብር ላይ ክብር፣ በጸጋ ላይ ጸጋ፣ በጣዕም ላይ ጣዕምን ጨምረውለታል። እርሱ የሥላሴን እግር ያጥብ ዘንድ፣ በጀርባው ይሸከማቸው ዘንድ አድሎታልና፣ ሥላሴን በቤቱ ተስተናግደው ልደተ ይስሐቅን አብስረውታል። ጻድቁ ሰውም በፈጣሪው ፊት ስለ ሶዶምና ገሞራ ለምኗል። አብርሃም ባመልኮው ፍጹም ነውና የሚወደውን ልጁን ይስሐቅን ለመሥዋዕት አቅርቧል። በዚህም የነቢያት የሐዋርያት፣ የነገሥታት፣ የካህናት አባት ስረወ ሃይማኖት ወይንም የሃይማኖት ስር ተብሏል። ለጌታችን ኢየሱስ ክርስቶስ በሥጋ አያቱም ተብሏል። አንድ ቀን እግዚአብሔር መላእክቱን በምድር ላይ ወዳጄ አብርሃም አለ አላቸው። ያን ጊዜ ዘጠና ዘጠኙ ነገደ መላእክት ፈጣሪያቸውን አመሰገኑ አብርሃም የእግዚአብሔር ወዳጅ፣ አብርሃም የእግዚአብሔር ሰው፣ አብርሃም የእግዚአብሔር አገልጋይ፣ አብርሃም የእግዚአብሔር ታማኝ፣ አብርሃም የእግዚአብሔር ተወዳጁ ነው እያሉ አሰምተው ተናግረዋል። አባታችን አብርሃም በክብር በቅድስናና በሞገስ ከዘፍጥረት ፍጥረት እስከ ዮሐንስ ራእይ ድረስ ተጠቅሷል። ፈጣሪ በስሙ ለቅዱሳን ተለምኗል። ስለ ክብሩም በሲኦል ውስጥ እንኳን ማረፊያ ሰርቶለታል። አጋንንትም ሊቀርቡት አልተቻላቸውም። ያረፈውም ከክርስቶስ ልደት ከ1900 ዓመት በፊት ነው። ዕድሜውም 175 ነበረ። ቅዱስ ይስሐቅ ርዕሰ አበው፣ የደግ ዛፍ ፍሬ፣ የአብርሃም ልጅ ደጉ ይስሐቅ እጅግ ንጹሕ በመሆኑ የወልድ ክርስቶስ ምሳሌ ተብሏል። የይስሐቅ ልደት እጅግ የተጠበቀ ከመሆኑ ባሻገር የተፈጸመውም በብስራተ አምላክ ነው። ስሙንም ያወጡለት ሥላሴ ናቸው። ብሩክ ይስሐቅ በብዙ ነገሩ ድንቅ ነው። ለእርሱ ሃያ ዓመት ለአባቱ መቶ ሃያ ዓመት በሆናቸው ጊዜ ጭንቅ ትእዛዝ ከፈጣሪ ዘንድ ተሰማ። አብርሃም ይሰዋው ዘንድ ወደ ደብረ ምስጢር ይዞት ከወጣ በኋላ መሥዋዕቱ እርሱ እንደሆነ አወቀ። ለፈጣሪውና ለአባቱ ይታዘዝ ዘንድ እሻለ። በዚያውም ላይ አባቱን አባ ስንፈራገጥ እንዳልጎዳ እሰረኝ፣ ዐይኔን አይተህ እንዳትራራ በሆዴ አስተኛኝ አለው። አቤት ትሕትና አቤት መታዘዝ! ወዮ አባታችን ይስሐቅ ቅንነትህ ምን ይደንቅ! ለዚያ አነጋገርህ አንክሮ ይገባል። ቸር ፈጣሪ ግን የአብርሃምን አምልኮ፣ የይስሐቅን ንጹሕ መታዘዝ ለዓለም ገለጠ እንጂ እንዲሞት አላደረገም። ቅዱስ ይስሐቅ በዚህች ዓለም ለመቶ ሰማንያ ዓመታት፣ በትዳር ደግሞ ለመቶ ሃያ ዓመታት ቆይቷል። ከቅድስናም የተነሣ በእነዚህ ጊዜያት ከአንድ ቀን በቀር ከሚስቱ ርብቃ ጋር አልተኛም። በዚችው ዕለት የያዕቆብና ኤሳው ተጸንሰዋል። እግዚአብሔር በመቶ ሰማንያ ዓመቱ ወደ ሰማይ ይዞት ወጣ። በዚያም ግሩም ሚስጥርን ተመለከተ። በእሳት መጋረጃ መካከል አብርሃምን አየው። ከአምላክ ዙፋንም እንደሚል ቃል ወጣ። ወዳጄን ይስሐቅን የሚያከብረውን አከብረዋለሁ። ልጁን አምኖ ይስሐቅ ብሎ የሚጠራውን በስሙን ለነዳያን የሚራራውን ለቤቱ ዕጣን ያመጣውን በዚች ሌሊት በጸሎት የተጋውን አምላከ ይስሐቅ እያለ መቶ ጊዜ የሰገደውን ዜና ይስሐቅን የጻፈውን ያነበበውን ሁሉ በመንግስተ ሰማያት ዋጋውን ከፍለዋለሁ። ይህንንም ልጁ ወይንም አባታችን ያዕቆብ ተመልክቶ ከትቦታል። ቅዱስ ይስሐቅም ከንጽናው ሳይጎድል በበረገት እንዳጌጠ አርፏል። ቅዱስ ያዕቆብ ርሰ አበው የአባቶች አለቃ የተሰኘ ቅዱስ ያዕቆብ ለሁለቱ ታላላቅ አባቶች እርሱ ሶስተኛቸው ነው። እነርሱን መስሎ እነርሱንም አህሎ በጎዳናቸው ተጉዟል። በፍቃደ እግዚአብሔር ብኩርናን ከዔሳው ተቀብሎ ወደ ሶሪያ ሲሸሽ ቤቴል ወይንም ፍኖተ ሎዛ ላይ ድንጋይ ተንተርሶ በተኛበት ግሩም ራእይ አይቷል። ይህችውም የወርቅ መሰላል የድንግል ማርያም ምሳሌ ናት። ተነስቶም ቤተ እግዚአብሔር ይቺ የሰማይ ደጅ ናት፣ ቤተ እግዚአብሔርም ይታነጽባታል ብሎ ትንቢት ተናግሯል። ይህ ቅዱስ አባት ለድንግል ማርያም ቅድማያት ከመሆኑ ባሻገር ነቢያትን፣ ካህናትን ነገስታትና መሳፍንትን ወልዷል። ከሁለቱ ሚስቶቹ ከሊያና ከራሄል ከሁለቱ ደንገጥሮች ዐሥራ ሁለት ልጆችን ወልዷል። ካጎቱ ከላባ ዘንድ ለ21 ዓመታት አገልግሎ ሀብት ንብረቱን ጠቅሎ ወደ ርስቱ ከነአን ሲመለስ ለብቻው ራቅ ብሎ ይጸልይ ገባ። በዚያም እግዚአብሔር ሲታገለው አደረ። ይኸውም የፍቅርና የሚስጥር ነው። ለጊዜው ጌታ ያይቆብን ልቀቀኝ ቢለው ካልባረከኝ አለቅህም አለው። ጌታም ስሙን እስራኤል ብሎ ባርኮታል ቅዱስ ያዕቆብ በስተርጅና ብዙ መከራ አግኝቶታል። ልጁ ዮሴፍን ወንድሞቹ ሽጠው አውሬ በላው ብለውታልና፣ በለቅሶ ዓይኑ ጠፋ። በረሃብ ምክንያት በመቶ ሰላሳ ዓመቱ ከሰባ አምስት ያህል ቤተሰቦቹ ጋር ወደ ግብፅ ወረደ። በዚያም ለሰባት ዓመታት ኑሮ በመቶ ሰላሳ ሰባት ዓመቱ አርፏል። ልጆቹም ቀብረውታል። በሰማይና በምድር ከሞላው ከአባቶቻችን በረከት ፈጣሪያቸው አብዝቶ አትርፎ አትረፍርፎ ያድለን። ነሐሴ 28 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አንደኛ፣ ቅዱስ አብርሃም የአባቶች አለቃ፣ ሁለተኛ፣ ቅዱስ ይስሐቅ የአባቶች አለቃ፣ ሦስተኛ፣ ቅዱስ ያዕቆብ የአባቶች አለቃ ናቸው። አብርሃምና ይስሐቅን ያዕቆብንም ነቢያትንም ሁሉ በእግዚአብሔር መንግሥት ባያችሁ ጊዜ፣ እናንተ ግን ወደ ውጭ ተጥላችሁ ስትቀሩ በዚያ ልቅሶና ጥርስ ማፋጨት ይሆናል። የሉቃስ ወንጌል ምዕራፍ 13 ቁጥር 28። የእግዚአብሔር ቸርነት የድንግል ማርያም አማላጅነት የቅዱሳን መልአክ ተራዳይነት የጻድቃን የሰማዕታት የቅዱሳን ሐዋርያት የቅዱሳን አበው መነኮሳት የቅዱሳት አንስት የደናግላልና የቅዱሳን ሁሉ ምልጃና ቃል ኪዳናቸው ባለንበት ከሁላችን ጋር ይኑር። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር።